ከገድለ አቡነ ሀብተ ማርያም አምስቱን መቅሰፍቶች የማስወገድ ስልጣን የተሰጠው ጻድቁ አቡነ ሀብተ ማርያም የነበረበት ዘመን በ1486 ዓ ም ንጉስ እስክንድር በነገሰበት ጊዜ ነው። አባቱ ፍሬብሩክ እናቱ ቴዎስቴና ይባላሉ። ፍሬብሩክና የሆስቴና በሕገ እግዚአብሔር በሃይማኖት በትሩፋት በምግባር ጸንተው የሚኖሩ ደጋግ ክርስቲያኖች ነበሩ። የጻድቁ አቡነ ሀብተ ማርያም እናት ቅድስት ቴዎስቴና ጻድቁ አቡነ ሀብተማርያምን ከመውለዷ በፊት ሰው ሁሉ ዓለሙን ቢገዛ ነፍሱን ካጣ ምን ይጠቅመዋል? የሚለውን የወንጌል ቃል ተረድታ መነና ወደ በራ ሄደች። በበራ ውስጥም ከሰው ተለይቶ የሚኖር ባህታዊ በዋሻ ውስጥ አገኘች። የመጣሁት ለምነና ነው። ጌታ በወንጌሉ እርፍን ይዞ ወደ ኋላ የሚያርስ የለም እንዳለ ወደ ዓለም አልመለስም አለችው። ይህም ባህታዊ ምናኔ ምንኩስና ለአንቺ አልተፈቀደልሽም ከሕጋዊው ባልሽ ወንድ ልጅ ትወልጃለች። እርሱም ለዓለም ሁሉ ይተርፋል፣ በጸሎቱም ብዙዎቹን ይጠቅማል፣ እንደ መላእክትም ክንፈ ጸጋ ተሰጥቶታል በማለት ነገራት። ቅድስት ቴዎስቴናም ከአረጋዊ ባህታዊ ይህን ነገር ሰምታ አደነቀች። የፈጣሪ ፍቃድ ከሆነ ወደ ቤቴ መለሳለሁ ብላ ወደ ቤቷ ተመለሰች። ጥቂት ጊዜያት ከቆየች በኋላ ግንቦት 26 ቀን ጻድቁ አቡነ ሀብተማርያም ተወለደ። በአባቱና በእናቱ ቤት ታላቅ ደስታ ሆነ። አርባ ቀን በሞላው ጊዜ በኦሪትና በሉቃስ ወንጌል ለተጻፈ በእግዚአብሔር ፊት ያቆሙት ዘንድ ወደ ቤተ ክርስቲያን ወሰዱት። በተጠመቀም ዕለት ሀብተ ማርያም ተብሎ ተሰየመ። ጻድቁ አቡነ ሀብተ ማርያም በፈሪሃ እግዚአብሔር በትምህርት አደገ። ከዕለታት በአንድ ቀን ካህናቱ በቤተ ክርስቲያን ምህላ ሲያደርሱ እግዚኦ መሐረነ ክርስቶስ እያሉት ሲጸሉ ሰምቶ በልቦናው ይቺ ጸሎት በጣም ጥሩና መልካም ጸሎት ናት አለ። በዚህ ጸሎት ከዓለም አሳችነት ከገሃነም እሳት እንድንባት ዘንድ አውቃለሁ፣ የንሳ መንገድ ናትና ብሎ ተናገረ። ከዚህ ጊዜ ጀምሮ አባታችን አቡነ ሀብተ ማርያም በዚህች ጸሎት ተጠምዶ በጾም በጸሎት በስግደት የሚኖር ሆነ። አባቱ ፍሬ ብሩክ አቡነ ሀብተ ማርያምን የበግ ጠባቂ አደረገው። እግዚአብሔር ግን በኋላ ለብዙዎች ስውራን ቅዱሳንና በዓለም የሚኖሩ ምዕመናን በጎች ጠባቂ ያደርገው ዘንድ ወዶ መርጦታልና ያ ቀን እስኪደርስ ፈጣራችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን ይጠብቀው ነበረ። አባታችን አቡነ ሀብተ ማርያም ከአባቱ አጠገብ ተኝቶ ሳለ ሀብተ ማርያም ሀብተ ማርያም የሚል ድምፅ በሌሊት ከሰማይ መጣ። አባቱ በአጠገቡ ተኝቶ ስለነበረ የጠራው መስሎት አባት ሆይ አለው ሲል መለሰ። ከዚህ በፊት ቃል ከሰማይ ጠርቶት አያውቅም ነበርና እንደ ሳሙኤል ጌታዬ ባሪያ ይሰማል ተናገራለ። ጌታችን መድኃኒታችን ኢየሱስ ክርስቶስም አናገረው። ከዚህም በኋላ አባቱ ከአገሪቱ ታላላቅ ሰዎች አንዷን እጮኛ አጨለትና ታገባታለህ አለው። አባታችን አቡነ ሀብተ ማርያም አባቴ ሆይ እኔ ራሴን ለክርስቶስ በድንግልና ለመኖር አጭቻለሁ ተራክ ወይም ቃለ ወንጌልም መስማት እንጂ ሌላ አይደለምና ለምን እንዲህ ትለኛለህ? አለ። አባቱም ያለ አቡነ ሀብተ ማርያም ፍቃድ ሙሽራይቱን ለማምጣት ሄደ። አባታችን አቡነ ሀብተ ማርያምም አገር ጥሎ ለመሰደግ ከቤት ተደብቆ ወጣ። መንፈስ ቅዱስም በመብረቅ አምሳል አባቱን ገሰጸው። በዚህ ድንጋጤ ምክንያት የስጋ አባቱ ከዚህ ኃላፊ ዓለም አረፈ። አባታችን አቡነ ሀብተ ማርያምም የአባቱን ረፍ ሳያይ አፋር ወደ ምትባል አገር ወደ አሰቦት አቡነ ሳሙኤል ገዳም ሄደ። አባ ሳሙኤል ከሚባሉ ደግ መነኩሴ ቦታ ገብቶ ኖረ። በዚያም ገዳም ውሃ በመቅዳት እንጨት በመስበር ልብስ በማጠብ እህል በመፍጨት አበው መነኮሳትን ሲያገለግል ኖረ። በአባታችን ላይ መነኮሳት ተቆጥተው ሲነሱ እመቤታችን ቅድስት ድንግል ማርያም በጋር ተገልጻ ትገስጻቸው ነበረ። በዚህ አገልግሎት ላይ ሳለ ገዳሙ ካለበት ተራራ ላይ ወደ በረሃ ወርዶ ውሃ ቀድቶ ተሸክሞ ሲመለስ ውሃውን በእንስራ እንደተሸከመ እግሩን አደናቀፈው የቀዳ ውሃ ሊደፋበት እንስራውም ሊሰበርበት ሲል ጌታ ኢየሱስ ክርስቶስ አድነኝ ተወድቅ ዘንድ አትተዋት ብሎ ጸለየ። ይህንም ብሎ በተናገረ ጊዜ የውሃውን ሥራ ሳትወድቅ ቆመች። እጅም ሳይነካት ተመልሳ በትከሻው ላይ ተቀመጠች። አባ ሳሙኤልም ይከተሉት ነበርና ይህንን ጽኑ ታምር አይተው አደነቁ። እንዲሁ ከለታት በአንድ ቀን በሌሊት መብራት ለአባ ሳሙኤል እያበራ ሳለ መብራቱ ከእጅ ወድቆ ጠፋ። ስለ መምህሩ ስለ አባ ሳሙኤል ቁጣ ፍራቻ ታላቅ ድንጋጤ ደንግጦ ፈጥኖ ባነሳው ጊዜ በእግዚአብሔር ታምር ራሱ በራ። አባ ሳሙኤል ይህንን ታምራ አይተው ይህ ቅዱስ ልጅ የዓለም ሁሉ የጥበብ መብራት ይሆናል ሲሉ ትንቢት ተናገሩ። በዚችም ገዳም 12 ዓመት ክትትና ጋር እየታዘዘ ቤተ ክርስቲያንን ሲያገለግል ኖረ። ጻድቁ አቡነ ሀብተ ማርያም ከአባ ሳሙኤል ገዳም ወጥቶ እላ አድባር ወደ ተባለ ገዳም ሄደ። ከአባ መልከ ጸድቅ እጅ የምንኩስና ስርዓት ተቀበለ። ከዚያም በመቀጠል በጥልቅ ባህር ገብቶ 150 መዝሙረ ዳዊትና አራቱን ወንጌልና ሌሎች የጸሎት መጻሕፍትን እየጸለየ አምስት መቶ ይሰግር ነበረ። እህል መብላትን ትቶ እንደ በረሃ ዋሊያ ቅጠል መብላት ጀመረ። አርባ ቀን የሚጾምበት ጊዜና ሰማንያ ቀንም የሚጾምበት ቀን ነበረ። ቅጠልም ቢሆን እህል፣ ቀዝቃዛ ወይም ምንም አይቀምስም ነበረ። ፊቱም እንደ ንጋት ኮከብ ያበራ ነበረ። አራቱን ወንጌላት እየጸለየ ሳለ ቅዱስ ገብርኤልና ቅዱስ ሚካኤልን በቀኝና በግራ አስከትሎ ፈጣሪያችን ኢየሱስ ክርስቶስ ተገለጠለት። ወዳጄ ሀብተ ማርያም ሆይ ሰላም ላንተ ይሁን አለው። ያን ጊዜ አቡነ ሀብተ ማርያምም ከፈጣሪው ግርማ የተነሳ ደንግጦ ከመሬት ላይ ወድቆ እንደ በድን ሆነ። ጌታችንም አንስቶ ክቡራን በሆኑ እጆቹ አጸናው። ታላቅ የሆነ ቃል ኪዳን ገባለት። በጸሎትህ አምኖ በጎ ሥራ ለሚሠራ ሁሉ በሕይወት ሳለህ ልብስ በመስጠት ወይንም ምግብ በማቅረብ እግር በማጠብ እንጨት፣ ሳር በማቅረብ ውሃ በመቅዳትና በመራዳት የደከመ ሁሉ እምርልሃለሁ አለው። ዳግመኛ ከሞተ በኋላ መንግሥተ ሰማያትን አወርሰዋለሁ። አንተ ከሞት በኋላ ስምህን የጠራውን ዝክርህን ያዘከረውን ሁሉ የሀብተ ማርያም አምላክ ሆይ ከጠላት እጅ አድነኝ ያለኝን በሕሊና ያሰበውን በልቡና የወሰነውን እፈጽምለታለሁ አለው። ጠላቶች አጋንንትን ያጠፋልህና ይጠብቅህ ዘንድ ቅዱስ ሚካኤል ከአንተ አይለይም። የሰጠውህን ቃል ኪዳን እንዳልነሳ በራሴ ማልኩልህ። ከእናት ማፀን ጀምሮ የመንፈስ ቅዱስ ማደሪያ አድርጌ የመረጥኩህ እንጂ በበዙ ገድልና በድካም ብቻ ይወደድኩ አይደለም። ይህንን ቃል ኪዳን ከሰጠው በኋላ ጌታችን ኢየሱስ ክርስቶስ በክብር በብርሃን በቅዳሴ በሥልጣን ወደ ሰማይ አድረገ። የአቡነ ሀብተ ማርያም እናት ቅድስት ቴዎስቴናም ባሏ ከሞተ በኋላ ለራሷ ምንም ሳታስቀር ገንዘቧን እናት አባት ለሞቱባቸው፣ ለባልቴቶች፣ ለጦም አዳሪዎች ለድሆች ጨርሳ ሰጠች። በጾም በጸሎትና በስግደት ሰውነቷን አደከመች። እንዲህ ባለ ገድል ሳለች ከሰማይ እንዲህ የሚል ቃል ወደ እርሷ መጣ። እኔን ለማገልገል ሴቶች ወንዶችን፣ ባሮችሽን፣ ወንድሞችሽን፣ እህቶችሽን፣ ቤትሽን ስለተውሽ ሰማንያ አርዕስት ከተሞችን ሰባት አክሊሎችን እንሆ አዘጋጀውልሻላት ልሻላት ደጋግ ሥራን ሰርታ ከፈጸመች በኋላ አረፈች። እግዚአብሔር አምላክ አስቀድሞ ተስፋውን እንደነገራት ሰባቱን አክሊላት ሸለማት ሰማንያውን አጉራ ተገነት አወረሳት። ጻድቁ አቡነ ሀብተ ማርያም ወደ ቤተ ክርስቲያን በሄደ ጊዜ ወንጌል ሲነበብ የክርስቶስ ጌትነቱን የሚናገር ወንጌል ሲነበብ ወዮሴፍ ብእሊሃ ለማርያም ጻዲቅ ውህቱ የሚል ከቄሱ አፍ ይህንን ንባብ ሲሰማ ደንግጦ ወንጌል ወደሚነበብበት ስፍራ ሄደ። የሚያነበውን ቄስ ገሰጸው፣ ወዮሴፍ ፈሃሪሃ ለማርያም ጽድቅ ውህቱ በልንጂ ብእሲ አትበልብሎ መከረው። ቄሱም አቡነ ሀብተ ማርያም እንዳዘዘው ከስህተቱ ወደ ቀና ንባቡ ተመለሰ። ጌታችን ኢየሱስ ክርስቶስን ተገልጾ ወዳጄ አመሰገንኩህ፣ እናቴ ድንግል ማርያምን ስላከበርክ እኔም በመንግሥተ ሰማያት ፈጽሜ አከብርሃለሁ አለው። ጻድቁ አቡነ ሀብተ ማርያም ከጌታ ጋር በተነጋገረ ጊዜ እንደ ነቢዩ ሙሴ በፊቱ ብርሃን ተሳለ። ሰዎችም የፊቱን ብርሃን አይተው መቅረቡን ፈርተው አደነቁ። አቡነ ሀብተ ማርያምም ጌታ ሆይ ከንቱ ውዳሴ እንዳይሆንብኝ በፊቴ ላይ የተሳለውን ብርሃን ሰውርልኝ ብሎ ጸለየ። ጌታም ፊቱን እንደ ቀድሞ አደረገው። በጾም በጸሎት ላይ ሳለም በሊቀ መላክ ቅዱስ ሚካኤል ተራዳይነት ወደ ሰማይ ተነጥቆ ቅዱሳም የሚኖርባቸውን ዓለማት መንግሥተ ሰማያትንና ሲኦልን ተመለከተ። ሰይጣንም መጥቶ በእግዚአብሔር ፊት ቆመ፣ በሀብተ ማርያም ላይ መከራ ጸናበት ዘንድ ፍቀድልኝ ብሎ ጮኸ ተናገረ። እግዚአብሔር አምላክም በሰይጣን ላይ ተቆጥቶ በነፍሱም በስጋውም መከራት አጸናበት ዘንድ አልፈቅድም። ከእናቱ ማዕጸን ጀምሮ መርጫዋለሁና በንጽናና በቅድስና ኃጢአት እንዳይሰራ ዘወትር እጠብቀዋለሁ። በእርሱ ላይ ብቻ ሳይሆን በሀብተ ማርያም ጸሎት በተማጸነ ሁሉ ላይ እንኳን አላሰለጥንህም ብሎ አሰናበተው። ሰይጣንም ይህንን ቃል ሰምቶ አፍሮ እያዘነ ሄደ። አባታችን አቡነ ሀብተ ማርያም እንዲባለ ስራ ላይ ሳለ ሰውነታቸው እንደ መርግድ የሚያሸበርቅ ዘጠኙ ክቡራን ሰዎች ወደ እርሱ መጡ። አብሯቸው ያለውን መልአክ ይህን ያህል ብርሃን የከበበው ይሰው ማን ነው ብሎ ጠየቀው። መልአኩም አባት ተክለ ሃይማኖት ነው አለው። ክቡር የሆነ አባታችን አቡነ ተክለ ሃይማኖት ጠርቶ ልጄ ሀብተ ማርያም ሆይ ፈጣሪ እግዚአብሔር ስለወደደህ ብዙ ምርኮ እንዳገኘ በአንተ ፈጽሞ ደስ ይለኛል። ነገር ግን የምለምን ነገር አለኝና እሺ በለኝ አለ። አባታችን አቡነ ሀብተ ማርያምም ጌታዬ፣ ነገሩ ምንድን ነው አለ። ክቡር የሆነ አባታችን አቡነ ተክለ ሃይማኖትም ከተቀበርኩበት ቦታ እንድትቀበር ቃል ኪዳን ግባልኝ አለው አቡነ ሀብተ ማርያምም ይህንን አደርግ ዘንድ ስለምን ትወዳለህ አለው አቡነ ተክለ ሃይማኖትም በሀገሬ ላይ ታዘዙ አምስት መቅሰፍቶች አሉና ነው አለው እነርሱም አንደኛ መብረቅ ሁለተኛ ችነፈር ሶስተኛ ረሃብ አራተኛ ወረርሽኝ አምስተኛ የእሳት ቃጠሎ ናቸው አለው ያንተም አጽም በውስጡ የተቀበረ እንደሆነ አጥንቴ የተቀበረባት ሀገሬ ከእነዚህ መቅሰፍታት ትድናለችና ልጄ ሀብተ ማርያም ሆይ አንተ የማታቀው ከፈጠራችን ከእግዚአብሔር የተሰጠህ እኔ ማውቀው ክብር አለህና ስለዚህ ነው ቃል ኪዳን ግባሊ ብሎ ማለደው ይህንን ሲባባሉ እንዲህ የሚል ቃል መጣ ከወዳጄ ከሀብተ ማርያም አንደበት ይህ ቃል ኪዳን አይወጣም እርሱ በወደደው የሚቀበር አይደለም እንዲህ ብለህ የምታስገድደው ለምንድን ነው እኔ በወደድኩበት ቦታ ይቀበራል እንጂ የሚል ቃል ተነገረ አባታችን አቡነ ተክለ ሃይማኖትም እየለመነና እየሰገደ ሦስት ጊዜ ከሥላሴ ዙፋን ተንበረከከ። ይሁን ይደረግ የሚል ቃል ከሰማይ ሰማ። በወዳጄ በሀብተ ማርያም አጥንት ቦታ የምትድን ስለሆነች ሆነች ፍቃዴ ነው ብሎ ቃል ኪዳን ሰጠው። ጻድቁ አቡነ ሀብተ ማርያም በጸሎት ላይ ሳለ በጌታችን በኢየሱስ ክርስቶስ ትእዛዝ የቆምክባት ቦታ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡብን ባርካለው። ሲባርክም ሦስት አጋንንት በጸሎቱ ሥልጣን ታስደው በፊቱ ታዩ። እነዚህም አጋንንት ከኖኅ ጀምሮ ሰውን በማሳት ከኖርን በኋላ ከአንተ ጋር ምንጸባለን አሉ። አባታችን አቡነ ሀብተ ማርያም በትምህርተ መስቀል ሲያማትብ ሁለቱን አጋንንት ምድር ተከፍታ ዋጥቻቸው፣ አንዱ ጊዜ ስላልደረሰ አታትፋኛለው። ያን ጊዜ ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን ይህንን ተወው፣ ጊዜው አልደረሰም አለው። የጌታ ቃል እንዲህ ብሎ በተነገረ ጊዜ ሰይጣን ከአባታችን ተለይቶ ጠፋ። ከዚህም በኋላ ዕለተ ሞቱ በደረሰ ጊዜ ለሞቱ ምክንያት የሚሆን ቸነፈር ያዘው። ጌታችንም በምስጋና ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሆይ ዛሬ ወደ አንተ መጣሁት ከድካም ወደ ረፍት ወስድ ዘንድ ነው። ሰባት የጽድቅ አክሊሎችን አዘጋጀውልህ። አንደኛ ስለ ንጹሕ ድንግልና፣ ሁለተኛ ዓለምና በውስጡ ያለውን ንቀህ በመኖርህ፣ ሶስተኛ ስለ ፍጹም እንኩስና፣ አራተኛ ዘወትር አራት ወንጌላትን በማንበብህና በመጸለይህ፣ አምስተኛ ስለ ኔ ብለህ ስለ ተራብከው ስድስተኛ፣ በጾም ስለተጋደልክ፣ ሰባተኛ ቂምና ጥላቻን፣ ትዕቢትን፣ ትምክትን በልብ ውስጥ ባለማስቀመጥህ ስለ ንጹሕ ተልኮ ክነትህ ስለ ንጹሕ መሥዋዕት ነው ብሎ ቃል ኪዳን ሰጠው። በተጨማሪም እኔ የሰጠውህን ቃል ኪዳን ተስፋ አድርጎ መጻፈ ገድልህን ለሚፈጽመው ስሙን በመንግሥተ ሰማያት በእውነት መጽሐፍ እጽፈዋለሁ። ለቤተ ክርስቲያንህ ዘይትን፣ ወይንን፣ ዕጣንን፣ ህብስትን እስከ ቀዝቃዛ ውሃ ድረስ በአንተ ስም መባ የሰጠውን የወደደውን ሁሉ አድርግለታለሁ። በመንግሥተ ሰማያትም ከወዳጆቼ ከቅዱሳን ጋር በደስታ ኖረዋለሁ። የአቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅርበሌ ብሎ የአንተን ስም ጠርቶ ቢለምነኝ ኃጢአቱን አስተሰሪለታለሁ ብሎ ቃል ኪዳን ገባለት። ይህንንም ካለው በኋላ ጌታችን አፉን ሦስት ጊዜ ሳመው። ያን ጊዜም ከመዳነለም ጣዕም ፍቅር የተነሳ ነፍሱ ከሥጋው ተለየች። በሰማያዊ መላእክት በምድራውያን ስውራን ቅዱሳን ዘንድ ታላቅ ደስታ ሆነ። ህዳር 26 ቀን አረፈ። ካህናት በመልካም ልብስ ገንዘው በዝማሬ በማኅሌት ከቅዱስ አባታችን አቡነ ተክለሃይማኖት አጽም ጋር በጻድቁ መቃብር ቀበሩት። ዛሬ ይሰበይ ገዳም ተብሎ በሚጠራው ስፍራ ለሦስት ወራት ጽሙድ እንደ በሬ ትጉህ እንደ ገበሬ እንዲሉ በጾም በጸሎት ተጠምደው ሳለ መታሰቢያህም በዚህ ዋሻ አድርግልሃለሁ በማለት እግዚአብሔር ቃል ኪዳን ገብቶላቸዋል። ይህም ዋሻ የይሰበ የአባ ሀብተ ማርያም ገዳም በመባል በሰሜን ሸዋ ሰላሊ ሀጉረ ስብከት ከደብረ ሊባኖስ ወደ ቆላው ዝቅ ብሎ በእግር የሁለት ሰዓት መንገድ ላይ ይገኛል። ገዳሙንም በስማቸው መሰረቱ። በአለ ጊዜ የረፍታቸው በደረሰ ጊዜ ጌታ ተገልጦላቸው ስለተጋድሏቸውና ስለ ንጽሕናቸው ሰባት አክሊል እንደሚቀበሉ ነግሯቸው በህዳር 26 ቀን አርፈው በደብረ ሊባኖስ ገዳም መካነ ቅዱሳን ቀበሯቸው። የአባታችን አቡነ ሀብተ ማርያም በረከታቸው ይደርብን፣ አሜን። ምንጭ፣ ከገድለ አቡነ ሀብተ ማርያም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ መስቀሉ ክቡር።